ኢትዮጵያና ወርሃ የካቲት ታሪካዊ ትስስራቸው ጥብቅ ነው። አጋጣሚ ሆኖ ኢትዮጵያ በዚህ ወር ሁለት ቀንደኛ የውጭ ጠላቶቿን ድል ነስታ ነፃነቷን አስከብራለች የመጀመሪያው ሀገሪቱ በሰሜን አቅጣጫ የመጣባትን ቅኝ ገዢ ጠላት ያንበረከከችበት ታላቁ የአድዋ ድል ሲሆን ሁለተኛው ደግሞ ከ81 ዓመታት በኋላ በምስራቅ አቅጣጫ ታላቋን ሶማሊያ እመሰረታለሁ ብሎ 700 ኪሎ ሜትር የሚደርስ የኢትዮጵያን መሬት በማን አለብኝነት የወረረውን የዚያድባሬ ጦር አይቀጡ ቅጣት የቀጣችበት የካራ ማራ ድል ነው እነዚህ እውነቶችም የካቲት 23 1888 ዓ ምና የካቲት 26 1970 ዓ በቅደም ተከተል የተከሰቱ ደማቅ ድሎች ናቸው። አዲስ ቢው የካቲት 26 1970 ዓ.ም የተገኘውን የካራ ማራ ድል በተመለከተ ተከታዩን ምልከት አዘጋጅቶላችኋል። በወቅቱ በነበረው ዘመቻ ከተሳተፉ ወታደሮች መካከል የአንድ መቶ አለቃ ምስክርነትንም እናጋራችኋለን። ቻናላችንም ሰብስክራይብ፣ ሼርና ኮመንት ማድረግን አትርሱ። አብራችሁን ቆዩ። የኢትዮጵያ ጠላቶች ብዙ ጊዜ አገሪቱን በቀጥታ ከመውረር ይልቅ መጀመሪያ በውስጣዊና ተደጋጋፊ ፈተናዎች ማዳከምን ይመርጣሉ። ወራሪው ፋሽስት ኢጣሊያ ኢትዮጵያን ለመውረር የተጠቀመበት ጊዜ አገሪቱ ከጎረቤት ሱዳን ጋር ጦርነት የገጠመችበት በድርቅ የተጎዳችበትና የውስጥ ፖለቲካዋም በስልጣን ሽኩቻ የሚፈተንበት ወቅት ነበር። ይህ ወቅትም አገሪቱን በቅኝ ግዛት እጅ ውስጥ ለማስገባት ምቹ አጋጣሚ መሆኑን ወራሪው ኃይል ተስፋ አድርጎ የነበረ ቢሆንም እንዳሰበው ሳይሆን አገሪቱ ሌላ እንቆቅልሽ ሆናበት ሐፍረት ካባ ለብሶ ተመልሷል። አምባገነኑና እብሪተኛው የሶማሊያ መሪ ዚያድ ባሬም ታላቋን ሶማሊያ ለመመስረት አልሞ ኢትዮጵያን ሲወር አገሪቱ በሰሜን በኩል በአኩራፊ ኃይሎች ጦርነት፣ እንደዚሁም ከጎረቤት ሱዳን ግጭት ይመጣብኛል በሚል ፈተና ውስጥ ነበረች። እብሪተኛው የሶማሊያ መሪ ዚያድ ባሬም ይህንን ምቹ ጊዜ ተጠቅሞ ነበር በ1969 ዓ ም ሐምሌ ወር ላይ ኢትዮጵያን በበርካታ አቅጣጫዎች የወረረው እንዳሰበውም የሀገሪቱን 700 ኪሎ ሜትር የሚደርስ መሬት በመውረር መላ ኦጋዴንን ሲቆጣጠር ታሪክ ታሪካዊያን የሐረር ከተማም በከባድ መሳሪያ ቀለበት ውስጥ አስገብቷት ነበር። ታላቋን ሶማሊያ በወረራ የመገንባት ህልም ከ1956 ዓ.ም ጀምሮ የነበረና በወቅቱም ተመሳሳይ ወረራ ተካሂዶ ኢትዮጵያ ጦርነቱን በሚገባ መመከት መቻሏን ታሪክ ያስረዳል። የዚህ አድባሪ ወረራ በመካናይዝድ ጦር የታገዘና በወቅቱ ኃያል በነበረችው ሶቪየት ህብረት ይደገፍ እንደነበርም የታሪክ መዛግብት የከተቡት ጉዳይ ነው። ይህችው የቀድሞዋ ጉምቱ ሀገር፣ ሶቪየት ህብረት፣ ሁለቱን ሀገራት ለማሸማገል በነበረው ሂደት ፍርደ ገምድልነት በማሳየቷ ድርድሩ ሳይሳካ ቀርቷል። እስከ ጥር 30 1970 ዓ ም ድረስም ኢትዮጵያ በአካባቢ ያላትን ውስን ኃይል በመጠቀም ወረራው እንዳይስፋፋ ስትከላከል ቆይታለች። ጎን ለጎንም የወቅቱ የሀገሪቱ መሪ ፕሬዚዳንት መንግስቱ ኃይለማር ለመላው የኢትዮጵያ ህዝብ ታሪካዊውን የዚያ ድባሬ ኖረራ እንመክት በማለት የእናት አገር ጥሪ አቀረቡ። ይህን ጥሪ ተከትሎም ከመላው አገሪቱ የተውጣጣ ከ300 ሺህ በላይ ሚሊሻ ለእናት አገሩ በልህና በወኔ ዘመተ። የኢትዮጵያ ጦርም ከመከላከል ወደ ማጥቃት ተሸጋግሮ በአየርና በምድር በተደረገ ውጊያ የሶማሊያ ጦር ተሸንፎ ኢትዮጵያ ሉዓላዊነቷን ዳግም አስከበረች። በዚህ ውጊያ ሁለቱን አገራት በየመን ለማሸማገል የሞከሩት የቀድሞው የኩባ መሪ ፊደል ካስትሮ የዚያድ ባሬ እብሪተኛ የመስፋፋት ፍላጎት ባሳደረባቸው ብስጭት ምክንያት ከኢትዮጵያ ጎን መቆማቸውም ተነግሯል። ኩባ በወቅቱ 12ሺ ወታደሮች እንደዚሁም የጦር መሳሪያና የስልጠና ድጋፍ ማድረጓ ሲገለጽ 163 የኩባ ወታደሮችም በዚሁ የሶማሌ ጦርነት ህይወታቸውን አጥተዋል። ይህንን ውለታ ለመዘከርም ኢትዮጵያ በአዲስ አበባ የኩባ ወዳጅነት ሐውልትን በኩራት አቁማለች። ናቴ ይነው ምኞቴ

በሶማሊያ ጦርነት ወቅት በተደረገው የእናት ሀገር ጥሪ መሰረት ከዘመቱ የኢትዮጵያ ወታደሮች መካከል የቀድሞ ዲያቆን የአሁኑ መቶ አለቃ እርቂሁን ደሳለኝ አንዱ ነው። መቶ አለቃ እርቂሁን ደሳለኝ የተወለደው በቀድሞው የመንዝና ግሻ አውራጃ ጌራ ምድር ወረዳ ጣል ተባለ ውልድ ከሚባል አካባቢ ነው። አባቱ የቤተ ክርስቲያን አገልጋይ ስለነበሩ ፊደል መቁጠር የጀመረው የቄስ ትምህርት ቤት ነበር። በኋላም በ1965 ዓ ም የድቁና ማዕረግ ተቀብሎ እስከ 1969 ዓ ም ግንቦት ወር ድረስ ቤተ ክርስቲያንን በቅድ ቅዳሴ አገልግሏል። ይሁንና ሀገር በሶማሊያ ወረራ ምክንያት ጥሪ ስታቀርብ ድቁናው ይደርሳል ብሎ ወደ እናት ሀገር ጥሪ ግንቦት 2 1969 ዓ ም በመቀላቀል በታጠቅ ማሰልጠኛ ውስጥ ሶስት ወራትን መሠረታዊ ውትድርና ሰልጥኖ ከሌሎች ማንበብና መጻፍ ከሚችሉ ወጣቶች ጋር ተመልምሎ ለልዩ ፓራኮማንዶ ስልጠና ወደ ሻሸመኔ ማሰልጠኛ ገባ። እስከ ህዳር 1970 ዓ ም አጋማሽ የወሰደውን የፓራ ኮማንዶ ሥልጠና አጠናቆ የጸረ ዚያድ ባሪ ወረራ ዘመቻን ተቀላቀለ። መቶ አለቃ ርቂሁን ደሳለኝ ታዲያ በጸረ ዚያድ ባሪ ጦርነት ወቅት የነበረውን ጉዞ እንደሚከተለው ያስታውሰዋል። ምኞቴ ህዳር 16 1970 ዓ.ም ከሻሸመኔ በቅርብ ርቀት ላይ በሚገኘው ሐዋሳ ሐይቅ አካባቢ ወታደራዊ ልምምድ ላይ ነበርን። አራት ሰዓት አካባቢ ወታደራዊ መኪኖች መጥተው አጠገባችን ቆሙ። ስለ ሁኔታው ምንም መረጃ አልነበረንም። አንደኛና ሁለተኛ ሻለቃዎች ቀድመው በመጡት ተሽከርካሪዎች ተጭነው ተፈተለኩ። ሶስተኛ ሻለቃና እኔ ያለሁበት አራተኛ ሻለቃ ደግሞ በሰልፍ ተዘጋጅተን ሌሎች ተሽከርካሪዎችን ለጥቂት ጊዜያት ጠበቅን። ብዙም ሳይቆዩ ወታደራዊ ተሽከርካሪዎቹ አቧራ እያወለሉ እኛ ካለንበት ሲደርሱ መጀመሪያ ሶስተኛ ሻለቃ፣ በመጨረሻ ደግሞ እኔ ያለሁበት አራተኛ ሻለቃ ተሳፍረን ከሰዓታት ጉዞ በኋላ አዲስ አበባ ቦሌ አየር ማረፊያ ደረስን። ከዛም በቅደም ተከተላችን መሰረት በሁለተኛው ዙር አውሮፕላን ወደ ድሬዳዋ ተጓዝን። ድሬዳዋም እንደደረስን በሚጠብቁን መኪኖች ተሳፍረን ወደ ሐረር ከዛም ወደ ኮምቦልቻ ግንባር መክነፍ ጀመርን። በወቅቱ ሐረር በጠላት መድፍ እየተደበደበች ነበር ናቴ ወደ ኮምቦልቻ ግንባር ስንቃረብ የወገን መድፍ እየተተኮሰ ነበር። መኪናዎቻችንም እዚያው አካባቢ ቆመው በፍጥነት እንድንወርድ ታዘዝን። ፈጣኖቹ ፓራ ኮማንዶዎችም ከወታደራዊ መኪናዎቹ በፍጥነት ከወረድን በኋላ በሁለት ጥልቀት ሰልፍ ተሰልፈን ወደ ኮምቦልቻ መራን። ጥቂት እንደተጓዝን የጠላት መድፍ አጠገባችን ማረፍ ጀመረ። ይህም ወታደራዊ አሰላለፍ እንድንቀይር አስገደደን። የወገን መድፍ ከኋላችን ወደ ፈላና በርና ኤጀርሳ አሻግሮ በመደብደብ ሽፋን እየሰጠን ነበር። እየቀረብን ስንመጣ እንቅስቃሴያችን በጠላት እይታ ውስጥ ስለገባ ጠላት ወደ እኛ እያቀረበ መድፍ ተኩስ ጀመር። እኛም አጠገባችን በሚያርፈው የመድፍ ቅንቡላ ቧራ እየቃምን ኮምቦልቻ ከተማ ገባን። በኮምቦልቻ ግንባር የተሰለፈው ሚሊሻ አባት ጦር አገር ወዳድና የነበልባል ሻለቃ ጦር ከፊት ለፊቱ ከገጠመው ጠላት ጋር እየተፋለመ ነው። እኛም መከላከያ ምሽግ ይዞ በመዋጋት ላይ በሚገኘው የወገን ጦር መካከል አቆራርጠን ወደ ጠላት ይዞታ ዘለቅን። ጥይት እንደ ባቄላ ይንዶሸዶሻል። ጓዶቻችን ካጠገባችን ድንገት ዝንጥፍ እያሉ ይወድቃሉ። እኛ ግን በፍጹም አናመነታም። ሆ ብለን ወደፊት መገስገሳችንን ቀጥለናል። በለው፣ በሳንጃው ጋው፣ ያዘው እንዳያመልጥህ እያለን እንፎክራለን። ጠላትም የወገንን ምት መቋቋም ሲያቅተው ፈረጠጠ። ከኋላችን ያለው የወገን ጦር ጠላትን ስናራውጠው ተደስቶ ወደ ሰማይ በመተኮስ ደስታውን ገለጸልን። ህዳር 197 ዓ ም ከሰዓት በኋላ በኮምቦልቻ ግንባር በነበረን ድንቅ የውጊያ ውሎ እየተደሰትን ሞትን ንቀን የጠላትን ጉረሮ በሳንጃ ለመውጋት መጣደፋችንን ቀጠልን። በወሰድነው ቆራጥ የማጥቃት እርምጃ በከፊል በወራሪው የዚያድ ባሬ እጅ ገብቶ የነበረውን የኮምቦልቻ ከተማና ከከተማዋ በቅርብ ርቀት ላይ የሚገኘውን ፈላና በር የተባለውን ስትራቴጂክ የጠላት ምሽግ ተቆጣጠርን። ከዛም የመልሶ መቋቋምና መከላከያ ምሽግ በማዘጋጀት እዛው ፈላና በር ላይ አዳር አደረግን። በዚህ ከባድ የማጥቃት ፊልሚያ ላይ እጅግ በርካታ ወንድሞቻችን ተሰውተውብናል። በተለይም እጅግ የምናከብረውና የምንወደው የሻምበላ አዛዥ የነበረ የሃምሳ አለቃ በሪሁን የተባለ ጓዳችንም ተሰውቶብናል። በምሽቱ ክፍለ ጊዜ ጠላት እንቅስቃሴያችንን ማየት ስለማይችል በአቅራቢያችን የነበረ የጓዶቻችንን አስከሬን ከጠላት አስከሬን እየለየን ተቀበልን። በጠላትም በኩል በርካታ አስከሬን በየቦታው ተዘረሮ ይታይ ነበር። በዚህ ሁኔታ በመልሶ መቋቋሙ ሂደት የጎደለብንን ጥይት አሟልተን ቀለብና ውሃ ቀርቦልን ስንቅም ተሟልቶልን እዛው አደረን። እኔ በሕይወቴ፣ ከራሴ በፊት ኢትዮጵያ እናቴ፣ ይኸው ምኞቴ። እኔ በሕይወቴ፣ ከራሴ በፊት ኢትዮጵያ እናቴ በማግስቱ እስከ ቀኑ ሰባት ሰዓት ድረስ በዛው ምሽግ ላይ ሆነን የመከላከል ውጊያ ብናደርግም ጠላት ያለ የሌለ ኃይሉን ተጠቅሞ በእግረኛ በታንክና በመድፍ ከፍተኛ ማጥቃት ሰንዝሮ ወደ ኋላ እንድናፈገፍግ አስገድዶን ኮምቦልቻ ከተማን ከጀርባችን አድርገን የመከላከል ውጊያ በማድረግ የጠላትን እንቅስቃሴ መግታት ቻለን። በያዝነው ምሽግ መከላከላችንን በማጠናከርም የከባድ መሳሪያ መከላከያ ትላልቅ ግንዶችን በመቁረጥ የመኝታና የመታኮሻ ምሽግ አጠናክረን በመስራት የመጣውን አጥቂ ጠላት ከምሽጋችን ፊት ለፊት እየረፈረፍን እስከ ጥር 30 1970 ዓም ድረስ በመከላከል ውጊያ ላይ ቆየን። ጠላት በድጋሚ ጥር 14 1970 ዓም ከቀኑ 8 ሰዓት ተኩል ጀምሮ በሁሉም ግንባር እስከ ምሽቱ 12 ሰዓት ተኩል ድረስ የመድፍ ድብደባ ፈጸመብን። በፈዲስ በቆሬ በስግቻና በኮምቦልቻ ግንባር እንደ በረዶ ያወረደው የመድፍ ሼል ያስነሳው ሰዓት አካባቢውን በጭስ ቢሸፍነውም በሁሉም ግንባር ወጥረን በመዋጋት ሊደመስሰን የመጨረሻ ማጥቃት የሰነዘረብንን ጠላት የሬሳ ክምር በየምሽጋችን ፊት ከመር ነው። በወገን በኩል በተሠራው ጠንካራ ምሽግ አልፎ አልፎ የመድፍ ሼል እያረፈባቸው ቢደረመሱም የደረሰው ጉዳት ቀላል ነበር። ከዚህ በኋላ እስከ ጥር 30 1970 ዓ ም ድረስ አልፎ አልፎ ከሚወረወር መድፍ ባሻገር ጠላት ማጥቃት ሳይሞክር የካቲት አንድ 1970 ዓ ም የወገን ጦር የተቀናጀ ማጥቃት ሰንዝሮ በአጭር ጊዜ ፈላናን ኤጀርሳንና ጓሮን አልፎ ድሪ ቆጨር ላይ ታላቅ ትንቅንቅ አደረገ። ከሦስት ቀን እላህ አስጨራሽ ውጊያ በኋላ ድሪ ቆጨርን በማስለቀቅ ወደ ጅጅጋ የአሰሳ ጉዞ በማድረግ ጭናክሰን ገባን። ጭናክሰን ከሐረር ወደ ጅጅጋ ሲሄዱ በካራማራ አካባቢ የምትገኝ አነስተኛ ከተማ ናት። በዚህ ጠላትን የማሳደድ ውጊያ ላይ እያለን ከድሬዶ አቅጣጫ አስረኛ ክፍለ ጦርና የኩባ ጓዶች ከጅጅጋ በስተግራ በኩል በታንክና በእግረኛ ሰራዊት ተመሙ። የአንደኛ ፓራ ኮማንዶ ብርጌድ ደግሞ ከጭናክሰን ተነስቶ ከሌሎች ሚሊሻ ብርጌዶች ጋር በመሆን በጅጅጋ ሚካኤል ቤተክርስቲያንና በአስረኛ ብርጌድ ካምፕ በኩል እያሰሰ ጅጅጋ ከተማን የካቲት 26 1970 ዓ.ም ተቆጣጠረ። ሰራዊቱ ከድሬዳዋና ከጭናክሰን አቅጣጫ ወደ ጅጅጋ በሚተምበት ጊዜ ጠላት ያመጣውን ታንክ ሳይቀር በየሜዳዋ ዝረክርኮ ያለምንም ውጊያ ነው የፈረጠጠው። ጠላት ከድሬዷና ከጭናክሰን የመጣው የወገን ሰራዊት መንገዱን ሳይቆርጥበት ሾልኮ ማምለጥም ችሏል። በዚህ የተነሳ ካራማራ የተባለውን ቦታ ለመያዝ ጦርነት አልተደረገም። ሆኖም ግን ካራማራ ለምስራቁ ግንባር እጅግ ስትራቴጂክ ቦታ በመሆኑ ጅጅጋ ከተያዘ በኋላ በማግስቱ የአስረኛ ክፍለ ጦር አዛዥ የነበሩት ኮሎኔል ደሳለኝ አበበና የክፍለ ጦሩ ፖለቲካ ዘርፍ ኃላፊ ሻምበል ተክለወልድ የኢትዮጵያን ሰንደቅ ዓላማ ካራማራ ላይ አውለበለቡ። በመቀጠልም በቆሬ ግንባር ከፍተኛ መከላከል ሲያደርግ የከረመው ሶስተኛ አንበሳው ክፍለ ጦር ጅጅጋ ከተያዘ በኋላ በማግስቱ ወደፊት በመገስገስ በካራማራና ጅጅጋ መካከል አቆራርጦ ወደ ኦጋዴን ገስግሷል። በመጨረሻም የቀድሞ የኢትዮጵያ መሪ ፕሬዚዳንት ኮሎኔል መንግስቱ ኃይለማርያም የምስራቁ ጎማ ያሉት የዚያድ ባሬ እብሪት በጀግኖች ኢትዮጵያውያን ክንድና በወዳጅ ሀገር ኩባ ትብብር ተነፈሰ። ኢትዮጵያ ከሰማንያ ሁለት ዓመታት በኋላ ሌላ የነፃነት ድል ተጎናጸፈች። ዲያቆኑ መቶ አለቃ አርቄውን ደሳለኝም የዚህ ታሪካዊ ድል አካል ሆኖ የታዘበውን እንዲከተበልን ማን ያርዳ የቀበረ ማን ይናገር የነበረ ነውና ከሞት ጋር ግብግብ ገጥሞ ከፊት ለፊቱ ጠላትን እየተፋለመ ታሪካዊ ትዕይንቱን ደግሞ ሰዓትና ዕለቱን ጭምር ሳያዛባ በአእምሮ አስቀርቶ ያካፈለንን መቶ አለቃ ርቂሁን ደሳለኝን ዕድሜ ይስጥልን። ዲያቆኑ መቶ አለቃ እርቂሁን ደሳለኝ የካራ ማራን ውጊያ በድል አጠናቆ ሁለት ዓመታትን በእግረኛ ወታደርነት አገሩን አገልግሏል። በኋላም ህዳር 17 1971 ዓ.ም በውጊያ ላይ ቆስሎ ሕክምና ከተደረገለት በኋላ በቀድሞ ጦር የተለያዩ ክፍሎች ውስጥ በቢሮ ፀሐፊነትና የመጽሔትና ጋዜጣ አምደኛ፣ እንደዚሁም ኤዲቶሪያል ቦርድ አባል በመሆን በቅንነት ሰርቷል። በዚያው በቀድሞ ጦር የባህልና ስፖርት ክፍል በሬዲዮ ረዳት አዘጋጅነት ሲሰራ የቆየው መቶ አለቃ እርቂሁን ደሳለኝ በመልካም ስራ ብቃቱና በጥሩ ስነ ምግባሩ የምክትል መቶ አለቃነት ማዕረግና የኒሻን ሽልማትም አግኝቷል። በመጨረሻም ሀገሩን 14 ዓመታት በውትድርና ያገለገለበት የቀድሞ ጦር ሲፈርስ ከኤርትራ እስከ ሱዳን ድረስ 12 ቀናትን በእግሩ ተጉዞ ወደ ጎረቤት ሀገር ሱዳን ይሰደዳል። በድጋሜ ሐምሌ 26 1983 ዓ ም በአዲሱ መንግሥት ወደ አገር ቤት እንዲገባ ተደርጎ በጦል ላይ እስር ቤት ከቆየ በኋላ ታህሳስ 7 1984 ዓ ም ተለቆ የግል ህይወቱን በተለያዩ ሥራዎች እየመራ ይገኛል። ውድ የአዲስ ቪው ቻናል ተከታታዮቻችን የካራማራውን ድል 47ኛ ዓመት በተመለከተ የዲያቆኑን መቶ አለቃ ትውስታ እንዲያስደመጥናችሁ ቻናላችንን ሰብስክራይብ እና ሼር በማድረግ ሐሳብ አስተያየት እንድታጋሩን በአክብሮት እንጠይቃለን። ሰላም ኢትዮጵያናቴ ይነው ምኞቴ